ብዙ ጊዜ ተሽከርካሪዎች ላይ ሲሲ የሚባል ነገር አለ። ሲሲ ማለት ምን ማለት ነው? ላይክ ፎር ሼር ኮፒሊንክ አርጉ። በተሽከርካሪያችን ሞተር ላይ ሲሲ የሚባል አብሪቪዬሽን አለ። ሲሲ ማለት ኪውቢክ ሴንቲሜትር ነው ወይም ደግሞ የፒስተን ዲስፕሌይስመንት ዊች ሚንስ ቼንጅ ፖዚሽን ኦፍ አን ኦብጀክት ማለት ነው። በ ተሽከርካሪያ ችን ሞተር ውስጥ ፒስተን ከአንድ ኤሪያ ተነስቶ ወደ ሌላ ኤሪያ መሄዱ ዲስፕሌይስመንት እን ለዋለን ማለት ነው። ያ ማለት ማለት ነው ከቶፕ ዴድ ሴንተር ወደ ቦተም ዴድ ሴንተር መሄዱ ምን ይባላል? ዲስፕሌይስመንት ወይ ደግሞ ፒስተን ዲስፕሌይስመንት እን ለዋለን ማለት ነው። ፒስተን እንግዲህ ዲስፕሌይስ ሲያረግ ወይ ደግሞ ከአንድ ቦታ ተነስቶ ወደ አንድ ቦታ ቼንጅን ፖዚሽን በሚያረግበት ጊዜ ምንድን ነው የሚያደርገው? ከላይ ወደ ታች በሚሄድበት ጊዜ ናፍጣ ከሆነ አየር ብቻ ይሰባል ደግሞ ከሆነ የአየርና የነዳጅ ድብልቅ ወይ ደግሞ ኤር ፊውል ሚክስቸር ተስቦ ወደ ሲሊንደር ውስጥ ይገባል ማለት ነው። ይሄ የገባው አየር እንግዲህ ቮሊዩም ነው ማለት ነው። የምን ቮሊዩም ነው? ናፍጣ መኪና ከሆነ የአየር ቤንዚን መኪና ደግሞ ከሆነ የአየርና የነዳጅ ድብልቅ ነው ማለት ነው። ስለዚህ የአንድን ተሽከርካሪ ሲሲ ለማወቅ ቮሊም ኦፍ ሲሊንደር ታይምስ ነምበር ኦፍ ሲሊንደር ነው ማለት። ስለዚህ ይህን ካደረግን በቀላሉ የተሽከርካሪያችንን ሲሲ ማግኘት እንችላለን ማለት ነው። ይህም እንግዲህ ምን ማለት ነው? ቮሊም ኦፍ ሲሊንደር ኢዚኳል ቱ ብራኬቱ ብራኬት ውስጥ አስገብተን ፓይ ኦቨር ፎር ብራኬቱን ደግሞ እንዘጋና ታይምስ ቦር ዳያሜትር ኦፍ ሲሊንደር ስኩር ነው የምናደርገው። በሲሊንደሩ ላይ ከላይም አንድ ዳያሜትር አለ ከስርም አንድ ዳያሜትር ስላለ ስኩር እናደርጋቸዋለን። ታይምስ ምንድነው የምናደርገው? ቁመት ነው ማለት ነው። ይህ እንግዲህ ምን ማለት ነው ነው ቮሉም ሲሊንደር የምናገኝበት ፎርሙላ ነው ማለት ነው ወደ ሲሲ ስንቀይረው ምን እንጨምርበታለን ተሽከርካሪው ላይ የሚገኘውን የሲሊንደር ብዛት ማለት ነው አራት ከሆነ አራት ሶስት ከሆነ ደግሞ ሶስት አድርገን በቀላሉ የተሽከርካሪያችንን የሞተር ሲሲ ማወቅ እንችላለን ማለት ነው ስለዚህ አንድ ሞተር ላይ ለምሳሌ የሲሊንደሩ ስፋት 81 ሚሜ ወይ ደግሞ 81 ሴንቲሜትር ቁመቱ ወይ ደግሞ ስትሮኬቱ ደግሞ 776 ሚሜ ወይ ደግሞ 776 ሴንቲሜትር ቢሆን የሲሊንደሩ ብዛት ደግሞ አራት ሲሊንደር ቢሆን የዚህ ተሽከ ተሽከርካሪ ሲሲ ስንት ነው ብንባል፣ በቀላሉ ካልኩሌት ማድረግ እንችላለን። የመጀመሪያው እንግዲህ ምንድንነው፣ በቦድ ማስ ህግ ወይ ደግሞ ኦርደር ኦፍ ኦፕሬሽን የምንላቸው ላይ የመጀመሪያው ብራኬት ውስጥ ያለውን የምንሰራው፣ ፓይ ኦቨር ፎር ስናደረግ ስንት ይመጣል? ፓይ ማለት 3.14 ነው። ሲካፈል ለአራት 0.785 ይመጣል። ይሄ እንግዲህ ሲሊንደር ቮሉም ስንሰራ የማይቀየር ጊቨን ነው ማለት ነው። ሲባዛ 8.1 ሴንቲሜትር ስኩዌር ሲባዛ 7.76 ሴንቲሜትር። እነዚህ እንግዲህ ሶስቱን በምናባዛበት ጊዜ ስንት ይመጣል? 399.66 ይመጣል ማለት ነው። አፕሮክሲሜትሊ 399.7 ይሆናል ማለት ነው። ቮሊዩም ኦፍ ሲሊንደር which means 399 ነጥብ ሰባት ሲባዛ በአራት ስናደርገው ቶታል ቮሊዩም ኦፍ ሲሊንደር 1598.8 ሲሲ ይመጣል ማለት ነው። ይህ እንግዲህ አፕሮክሲሜትሊ 1500 ምናምን ስለማይባል ምንድነው ያለው 1600 ሲሲ ወይም ደግሞ 1.6 ሊትር እንለዋለን ማለት ነው። 1.6 ሊትር ወይ ደግሞ 1.6 ሊትር እና 1.6 ሲሲ ወይ ደግሞ 1600 ሲሲ ተመሳሳይ ተርሞች ናቸው። ምንም የሚለያቸው ነገር የለም። አብዛኛውን ጊዜ በዛ ያለ ሲሲ ሲኖረው በሊትር ነው የሚገለጸው ማለት ነው። ምን ማለት ነው? 1600 ሲሲ ለ1000 ስናካፍለው 1.6 ሊትር ይመጣል ማለት ነው። ስለዚህ ከላይ ጠቀስነው ተሽከርካሪ ሲሲው ስንት ነው? 1600 ወይ ደግሞ 1.6 ሊትር ኢንጂን እንለዋለን ማለት ነው። ስለዚህ ተሽከርካሪያችን ላይ 800 ሲሲ፣ 1000 ሲሲ፣ 2000 ሲሲ፣ 1300 ሲሲ ስንል ምን ማለት ነው? ባሉት በሁሉም ሲሊንደሮች ናፍጣ ከሆነ አየር፣ ቤንዚን ደግሞ ከሆነ የአየርና የነዳጅ ድብልቅ ወደ ሲሊንደሩ ተስቦ ይገባል። በማን ነው የሚሳበው? በፒስተን በምን ላይ ተሽከርካሪያችን ክፍል ተስቦ ይገባል ማለት ነው። በተሸካሪያችን እንግዲህ ሲሲ ወይ ደግሞ ሊትሩ እየጨመረ ሄደ ማለት የተሸካሪው ጉልበት እየጨመረ ሄዳል። ልክ እንደዛውም ደግሞ የድራሽ ፍጆታውም ከፍ እያለ ይሄዳል ማለት ነው። አንድ ጥያቄ ስትል ጠይቃችሁ። ለምሳሌ አንዳንድ ተሸካሪዎች አራት ሲሊንደር ሆነው አንድ ሺ ሲሲ አሉ። ለምሳሌ ቪትስ፣ ፕላትዝ ምንላቸው ማለት ነው እነ ኮምፓክት፣ ያሪስ ወይ ደግሞ የአሪስ ቤልታ፣ ዋንክ ያርንጅ ደግሞ ያላቸው አንድ ሺ ሲሲ ናቸው። ግን ሶስት ሲሊንደር ናቸው። በእያንዳንዱ ሲሊንደሩ ስንት ስንት ኪዩቢክ ሴንቲሜትር ወይ ደግሞ ስንት ሲሲ አየር ገብቶ ነው? ይህንን እንግዲህ መልሱን ካልኩሌት አድርጋችሁ ኮመንት ሴክሽን ላይ አስቀምጡልኝ። አዲስ ከሆናችሁ ፎ